አዲስ ቀን ላይ ናችሁ፣ አብራችሁን ስላላችሁ እናመሰግናለን። አሁንም እስከ ሶስት ሰዓት አብሮነታችሁን እንጠይቃለን። ቀደም ሲል ያስተዋወቀችልን ጉዳዮች በዝርዝር ልስ ነግረን በዶት ስትሪም አፎሚ ያክበበው እዚህ ትገኛለች። እንዴት ቆየሽ? መግቢያችን ላይ ያነሳናቸውን በማህበራዊ ትስር ገጽ ላይ በበርካቶች የተጋሩ መረጃዎችን በስፋት የምንመለከትበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። ያው በትላንትናው እለት ከተጋራን ከተጋራናቸው መረጃዎች ቀዳሚው የሚሆነው የኢትዮጵያ አይዶል እንግዲህ ጉዞ ጥበብን ፍለጋ በሚል ከዚህ እንግዲህ ከሸጎሌ ስቱዲዮ ተነስቶ በመላው ሀገራችን እየተዘዋወረ ለባለተሰጦች መቅረቡ የሚታወቅ ነው። በዚህም ወላይታ ሶዶ ከተማ መግባቱን በትላንት ወላይታ ሶዶ ገባ እያልሽ ግን እንዲህ በቆምሽ፣ በጣም የሚያሳስብ እንዲህ የመጣሽ ያው የተለያዩ የተጋሩ ተንቀሳቃሽ ምስሎችን አይተሽ ከሆነ ዳኞቹም እንግዲህ ሲጨፍሩ ሲያስነኩት እየተመለከተ

ጭማሪ አዲስ አበባ ይመጣል ጠብቄ። በመሰረቱ ለየት ያለ ተሰጡ ያላቸው ዳኞች ጭምር ናቸው። ልክ ነው። ያው በተለያየ በድምጽ በተለያየ ዘርፍ ላይ ያሉ ዳኞች ናቸው ያሉት። በዚህም በወላይታ አካባቢ እንግዲህ ሲደርስ የዞን አስተዳደር አመራሮች ብሎም ደግሞ ማህበረሰቡ ደማቅ አቀባበል አድርጎላቸዋል። እርጥብ ሳርና ኮርማ ጭሻ በመያዝ እንኳን ደህና መጣችሁ ሲል ተቀብሏቸዋል ማለት ነው። በዚህም ከዛሬ ጀምሮ በሚኖሩ ተከታታይ ቀናት ላይ ባለተሰ ቅርጾችን የሚመዝንና የሚያሳልፍ ይሆናል። ከአራት መቶ በላይ እንግዲህ ተወዳዳሪዎች መመዝገባቸው የተጠቀሰበት ነው ማለት ነው። ያው አንቺ ያልሽውን ደግሞ ሞቅ ያለ ጭፈራ ተመልካቾቻችን የትስስር ገጻችን ላይ ገብተው መመልከት ይችላሉ። ባለተሰጥኦዎች የሚፈልቁበት ደግሞ ሕብረብሔራዊነት ጎልቶ የሚታይበት አካባቢ ስለሆነ ልክ ነው ብዙ ነገሮች እንጠብቃለን። ልክ ነው። ይህን ደግሞ ያው በዚህ አመት ያከበር ነው የብሄር ብሔረሰቦች በዓል እዛ አካባቢ ነበርና በአካባቢው ያሉ ተወላጆች ያላቸውን የተለየ ችሎታ በመድረክ ላይ እያሳዩ ነው። አሁን ደግሞ ያው እኛም በውድድር የምንመለከተው ይሆናል ማለት ነው። ስለ ውድድር ካነሳን አይቀር ደግሞ ያው ከቀናት በፊት የሀገራችን ስም ከፍ ያለበት ዓለም አቀፍ መድረክ አለ። ይህ የቁንጅና ውድድር ላይ እንግዲህ ሀገራችን በዓለም አቀፍ ደረጃ ሁለተኛ፣ ከአፍሪካ ደግሞ አንደኛ ደረጃን በመያዝ በሀሴት ደረጃ አማካኝነት ማጠናቀቋ የሚታወቅ ነው። ሆኖም ግን ያው ስለ የቁንጅና ውድድር እንላለን እንጂ የተለያዩ ሁኔታዎች አሉ፣ በርካታ ዓመታትን ያስቆጠረ ነው። ስለዚህ አንዳንድ ሁኔታዎችን ለተመልካቾቻችን እናጋራ። ያው ይህ ውድድር እንግዲህ ሰባ ሁለት ዓመታት እድሜ ያለው ነው እንደ ኤሮፒያን አቆጣጠር በ 1951 ነው። በዩናይትድ ኪንግደም ነው የተጀመረው። ያው አሁን ላይ በተለያዩ ሀገራት ነው የሚካሄደው። ሆኖም ግን በወቅቱ ለ38 ዓመታት ያክል ዩናይትድ ኪንግደም ብቻዋን ነበረ ስታካሂድ የነበረው። በለንደን ከተማን ብቻ ነበር ሲካሄድ የነበረው። ታዲያ የመጀመሪያውን ውድድር 27 ሀገራት ብቻ ነበሩ የተሳተፉት። ከነሱም የ22 ዓመቷ ቆንጆ ክሪስቲን የተባለች እንስት ነበረች አንደኛ በመሆን ያጠናቀቀችው ማለት ነው። ያው እሱን ተከትሎ አፍሪካም ደግሞ ከሶስት ዓመታት በኋላ ማለት በ1954 ላይ በግብጽ በደቡብ አፍሪካና በናይጄሪያ ቆነጃጅቶች በመድረኩ ላይ ትወክላለች። ለመጀመሪያ ጊዜ ግን ከአፍሪካ ያሸነፈችው እንስት ከግብጽ የተገኘች መሆኑ ተገልጿል ማለት ነው። ያው በእነዚህ ሁሉ አመታት ውስጥ ትንሹ የእድሜ ጣሪያ 18 አመት ነው። ከዛ በታች የሆነ ሰው አላሸነፈም። 16 የሚሆኑ ወጣቶች እንግዲህ በ18 ዓመታቸው ይህንን ውድድር አሸንፈውታል። ትልቁ የእድሜ ጣሪያ ደግሞ በ2018 ዓ ም ቻይና ላይ በተካሄደው አሸናፊ የነበረችው ቬነሳ የተባለች እንስት በ26 አመቷ ነበረ የእሷ እንግዲህ ትልቁ የእድሜ ጣሪያ ሆኖ ተመዝግቧል ማለት ነው። ከዚህ ጋር ተያይዞ ደግሞ ሕንድና ቬንዙዌላ እያንዳንዳቸው ስድስት ጊዜ በማሸነፍ ቀዳሚ ወይም ደግሞ በዛ ያለ ጊዜ ያሸነፉ ሀገራት በመሆን ተመዝግበዋል ማለት ነው። ሀገራችን እንግዲህ ወደዚህ መድረክ ጎራ ያለችው ወይም መሳተፍ የጀመረችው እንደ ኤሮፓውያን አቆጣጠር ሁለት ሺ ሶስት ላይ በሀያት መሀመድ አማካኝነት ነበረ። ስድስተኛ ደረጃን ይዘን ነበር ያጠናቀቅ ነው። በያዝነው አመት ደግሞ በአሴት ደረጃ አማካኝነት የሁለተኛ ደረጃን ይዘን ማጠናቀቃችን እሙን ነው። በርካቶችን ያስደሰተ መሆኑ ይታወ ሀሴት፣ ከቁንጅና ውድድር በላይ በተለይ ከማሸነፏን በላይ ኢትዮጵያ በደንብ በዓለም አደባባይ ጎልታ የታየችበት የቱሪስት መዳረሻነቷ በደንብ ሰፍቶ የታየበት የሰው ልጅ መገኛ መሆኗን በደንብ የተዋወቀበት ቡና ጭምር በደንብ ሲተዋወቅበት የነበረ መድረክ ነው እና ኢትዮጵያ ራሷን የሸጠችበት ሀሴት እንደ ምሳሌ ሆና የተገኘችበት መድረክ። ይሁን እንጂ ኢትዮጵያ ናት። ነው ላልክ ነው፣ አንተም እንዳነሳ ሆኖ ያው ብዙ ጊዜ አንለውም እንጂ በማህበረሰባችን የቁንጅና ውድድር ሲባል ቀድሞ አይምሯችን ላይ የሚመጣ ወይም በጥቅሉ የሚመስለን ነገር አለ፣ ሴቶች ጥንቅቅ ብለው ውጫዊ መልካቸውንና አለባበሳቸውን አስተካክለው ብቻ መቅረብ ነው የሚል አለ። ነገር ግን ባለም አቀፉ ማህበረሰብ ደግሞ ቁንጅና ሲባል ውጫዊ ብቻ ሳይሆን ውስጣዊም ነው። ለዚህም እንግዲህ አንድ ወር በነበራቸው ቆይታ ያላቸው በተለይም ለነገሮች ተዘጋጅተው ብቻ ሳይሆን ሳይዘጋጁም በምን መልኩ ላ መስጠት ይችላሉ። የአይምሯቸው ብስለት ምን አይነት ደረጃ ላይ ነው ያለው? ከዛም ደግሞ ይህንን ሚስ ወርልድ የሚለውን ታይትል ካገኙስ በኋላ ብቁናቸው ወይ ሌሎች ህጻናት ሴቶች ሳያቸው ከነሱ ምንን ያገኛሉ የሚል የተለያየ ውድድሮችን፣ ጥያቄዎችን፣ ፈተናዎችን አልፈው እንግዲህ ባለም አቀፍ መድረክ ላይ ነው አሸናፊ የሚሆኑት። በዚህም ሀሴት ያው መጨረሻ ላይ ስትናገር ከኋላዬ እኔ ብቻ አይደለውም በርካታ ሰዎች አሉ ለመቆሚ ምክንያት የሆኑ በዚህም እንግዲህ ለማቻል ማሳያውናት ስትሉ ውሰዱኝ ስ ስንከተል ንግግር አድርጋ ነበር ማለት ነው። በርካቶችን ያስደሰተ ነው ያው አብዮትም ባነሳው ጉዳይ ላይ ደግሞ የቱሪዝም ሚኒስቴርም ማመስገኑ የሚታወቅ ነው። ሌላኛው መረጃችን እንግዲህ ያው በቀጠናው ላይ ካሉ ሀገራት ጋር በተለያዩ ጉዳዮች ላይ ትስስር እንደሚፈጠር ይታወቃል። እንደ አፍሪካ ደግሞ በ2063 ላይ ለማሳካት የተቀመጡ አጀንዳዎች አሉ። በዚህም በቀጠናው ያሉ ሀገራትን በኃይል የማስተሳሰር በተለይም በታዳሽ የማስተሳሰር እቅድ አለ። እዚህም ነገር ላይ እንግዲህ ሀገራችን አበክራ እየሰራች መሆኑ ይታወቃል። በዚህም ባለፉት ዘጠኝ ወራት ላይ 220 ሚሊዮን ዶላር ገቢ ማግኘቷ ታውቋል ማለት ነው የኤሌክትሪክ ኃይል አቅርቦ የሚያደርጉትን በቀጠናው ላሉ ሀገራት ብሎም ኩባንያዎች በማቅረብ ነው ማለት ነው። ያው ከዚህ ጋር ተያይዞ ሀገራችን እምቅ የሆነ የውሃ ሀብት እንዳላት ይታወቃል። ያንን ሀብት ግን በሀገራችን ውስጥ ላለው የኤሌክትሪክ ፍላጎት ብሎም በቀጠናው ላይ ላለው ደግሞ እየጨመረ ለመጣው ፍላጎት በማቅረብ ኢኮኖሚያዊ ጥቅም ለማግኘት በቀጠናው ላይ ደግሞ ጫና ለመፍጠር መቻል እየተሰራ መሆኑ ይታወቃል። በዚህም እንግዲህ ባለፉት ዘጠኝ ወራት ስድስት ነጥብ ስምንት ጊጋዋት የሚሆን ኃይልን በማመንጨትና በማቅረብ ያው ከ220 ሚሊዮን ዶላር በላይ ገቢ መገኘቱ ተጠቅሷል። ማለት ነው ከዚህ ጋር ተያይዞ እንደ ኬንያ፣ ሱዳን፣ ጅቡቲ ካሉ ሀገራት ጋር ለበርካታ ዓመታት በዚህ መልኩ ስንሰራ መቀየታችን ይታወቃል። አሁን ላይ ደግሞ ከደቡብ አፍሪካም ጋር በሀይል የመተሳሰር ስራ ለመስራት መታቀዱ ተያይዞ የተነሳ ጉዳይ ነው ማለት ነው ያው በተጋራው መረጃ በተለይም ደግሞ ሚኒስቴር መስሪያ ቤቱ ይህ መረጃ ከገቢ ባሻገር ሀገራችን በቀጠናው ላይ ሊኖራት የሚችለውን ተጽዕኖና ተሰሚነት ከፍ የሚያደርግ መሆኑ ልብ ሊባል ይገባል ሲል በመረጃው አመላክቷል።

ያው ወደ ካናዳ ልወስዳችሁ ነው። በካናዳ እንግዲህ ቀናትን ያስቆጠረ ከቁጥጥር ውጭ የሆነ ሰደድ እሳትን እያስተናገደች ትገኛለች። ያው እጅግ በጣም የተንቀለቀለ ከመሆኑ የተነሳ ያው ማኒቶባ ከተማ ላይ ነበረ የተነሳው በመጀመሪያነት። ከዛ በኋላ ሁለት ክልሎችን በመጨመር እንግዲህ በሶስቱም አካባቢዎች በፍጥነት እየተዛመተ ይገኛል። በዚህም ከአንድ ሚሊዮን ሰባ መቶ ሺህ ካሬ በላይ መሸፈኑ ተገልጿል። በዚህም አካባቢ ላይ ያሉ ወደ ሀያ ስድስት ሺህ የሚጠጉ ነዋሪዎች በጦር አውሮፕላኖች ሰዎች በሄሊኮፕተሮች ከቦታው ላይ ዞር እንዲሉ በአደጋው እንዳይጠቁ እየተደረገ ይገኛል። እንዲሁም ደግሞ በሀገር ውስጥ ባለ አቅም እሳቱን ለመግታት እየተሞከረ ነው። ሆኖም ግን ያው ከአቅም በላይ በመሆኑ ለዓለም አቀፉ ማህበረሰብ የገዛ ጥሪም እያቀረቡ ይገኛሉ። ከዚህ ጋር ተያይዞ ያው ለአንድ ወር የሚቆይ የአስቸኳይ ጊዜ አዋጅ ማወጃቸውም ተሰምቷል ማለት ነው። ያው እስካሁን ድረስ በቁጥጥር ስር እንዳልዋለ ተመልክተናል። በተለያዩ በተጋሩ ምስሎች ላይም ስንመለከት እንግዲህ እሳቱ ከፍተኛ የሆነ ጭስን ፈጥሯል። እንዲሁም ደግሞ በጣም ሞቃታማና ደረቅ የሆነ የአየር ንብረትንም ለካናዳ የሰጣት መሆኑ ታውቋል ከካናዳ አልፎ እንግዲህ ያው ድንበር እንደ መጋራታቸው ጭምር በአሜሪካም ጭሱ ዘልቆ የታየ መሆኑ ተያይዞ ተጠቅሷል ማለት ነው ያው ተመልክታችሁት ይሆናል በርካታ ሀገራትን እኮ በዚህ ዓመት እየፈተናቸው ነው የሰደድ እሳት እስራኤልን ባለፈው እንደዚሁ ስትፈተን ነበር አሜሪካ ካናዳ ሌሎችም ሀገራት እየደረሳቸው እና ከአየር ንብረት ለውጥ ጋር የተያያዙ ጉዳዮች በዓለም አቀፍ ደረጃ በተደጋጋሚ ምክክሮች ይደረጋሉ። ግን እልባት እያጡ ነው። አሁን ልክ ነው። መልካም፣ ወደ ተከታዩ መረጃችን እንለፍ። ያው የሩሲያና የዩክሬን ውጥረት አሁንም እንደቀጠለን። በተለይም ደግሞ ሁለቱ ሀገራት ወደ ሰላም እያመሩ ነው ተብሎ ሲታሰብ፣ ጦርነቱ ሊያበቃ ነው ተብሎ ሲታሰብ፣ አንዳቸው በሚወስዱት ያልተጠበቀ እርምጃ ያው ወደ ነበረበት ውጥረት እየተመለሱ መሆኑ ተገልጿል ማለት ነው። ከዚህ ጋር ተያይዞ በተለይም ከትላንት በስቲያ ዩክሬን የፈጸመችው ጥቃት በተለይም ጦርነቱን እየተዳከመች ነው፣ አቅሟን እያጣች ነው ተብሎ የዓለም ሕዝብ እየጠበቀ ባለበት ሰዓት እንዲሁም ደግሞ ያው ትላንትና የተደረገ ደግሞ በቱርክ የሁለተኛ ዙር ንግግር አለና የብዙሃን ትኩረት እዛ ላይ በነበረበት ሰዓት የሸረሪ ድር ወይም ደግሞ ኦፕሬሽን ስፓይደርስ ዌብ የተሰኘ ጥቃቷን ሰንዝራለች ማለት ነው። ብዙዎችን ያነጋገርና ና ያስደመመ ሆኗል። ይህ እንግዲህ እንደ ሌሎች የጦር ኦፕሬሽኖች በጦር መሪ ብቻ የተመራ እንዳልነበረ ከጥቃቱ በኋላ እንግዲህ ፕሬዚዳንት ቮለዲሚር ዘለንስኪ ባጋሩት መረጃ ለመመልከት ችለናል። በእርሳቸው በትኩረት ክትትል ሲደረግበት የነበረ ጥቃት ነው ይህም ደግሞ ያው የተሳቢ መኪኖች ላይ የእንጨት ካቢኔዎችን በማድረግ ወይም ደግሞ የእንጨት ሳጥኖችን በማድረግ በውስጣቸው ድሮን የመቅጠም ስራ ተሰርቶ ነበረ። ይህም መኪና እንግዲህ ወደ ኢላማው አካባቢ ከደረሰ በኋላ ከርቀት ባለ መቆጣጠሪያ ጣሪያው እንዲከፈት ተደርጎ ባሉ እንግዲህ አምስት ወደሚሆኑ የአውሮፕላን ማረፊያዎች ላይ ጥቃት መሰንዘሩ ተመልክተናል ማለት ነው። አይታችሁታል። አ በጣም የሚገርም ነው። አጸፋው እየበዛ ነው ያለው። አሁንም ደግሞ የሩሲያ አጸፋ እየተጠበቀ ነው። ልክ ነው። ምን ይመጣል የሚለው በሁለቱ መካከል ድርድሮች እንዲ ንግግሮች እንዲደረጉ በጣም ጥረት እየተደረገ ነበረ ዶናልድ ትራምፕ ከመጡ በኋላ በተለይ ነገር ግን አሁን ደግሞ ሁለቱም የሚሰነዝሯቸው በተለያየ ጊዜ የሚያደርሳቸው ጥቃቶች የበለጠ ሁኔታውን እያከረረው ይገኛል። ዓለም የበለጠ ቀውስ ውስጥ የምትገባ ይመስለኛል። ልክ ነው። ያው ከጥቃቱ ጋር ተያይዞ ያው 117 የሚሆኑ ድሮኖች በዩክሬን በኩል ጥቅም ላይ ውለዋል። በዚህም ደግሞ 40 የሚሆኑ የሩሲያ የቦምብ ጣይና የክትትል አውሮፕላኖች መውደማቸው ተገልጿል ማለት ነው። ይህን ተከትሎ እንደው በግርድፉ 7 ቢሊዮን ዶላር የሚሆን ገንዘብን ወይም ደግሞ ውድመትን አስተናግዳለች ሲሉ በዘርፉ ያሉ ደግሞ ከዛው ከዩክሬን ወገን ሆነው ያሉ የዘርፉ ኤክስፐርቶች ደግሞ አይ ወደዛ አይደርስም ሁለት ሚሊዮን ዶላር አካባቢ ብቻ ነው ያጣችሁ ሲሉ ሀሳብን ሰንዝረዋል። የፈለገም ግን ቢሆን ብለዋል ፕሬዚዳንት ቮሎዲሚር ዘለንስኪ ባጋሩት መረጃቸው በታሪክ መመዝገብ የሚችል በደንብ አስበ ነው የሰነዘርነው ጥቃት ነው ሲሉ ሀሳባቸውን አጋርተዋል ማለት ነው። በጥቃቱንም እውን በማድረግ ሂደት ውስጥ እንግዲህ የተሳተፉ አካላትን አመስግነዋል። ያው ጥቃቱ ከአንድ አመት ከስድስት ወር ከዘጠኝ ቀናትን እንግዲህ ታቅዶ ከትላንት በስቲያ ተግባራዊ የሆነ መሆኑ የተጋራ መረጃ ነው። ከዚህ ጋር ተያይዞ እንግዲህ ሩሲያ በተለይም ይህንን ጥቃት ቀድማ አውቃል የቅድመ መከላከል ስራ ባለመስራቷ ከበርካቶች ትችት እየተዘነዘረባት ይገኛል። በተለይም ደግሞ መኪናዎቹ ኢላማው ድረስ እስከሚደርሱ በነበሩት አካባቢዎች ላይ ያሉ ጠባቂዎች ለህግ መቅረብም አለባቸው የሚል ሀሳብን ያነሱ ሰዎች አሉ ማለት ነው። ከዚህ ጋር ተያይዞ በቱርክ ደግሞ የተደረገው የሁለተኛ ዙር ንግግር ላይም ጥቁር ጥላ ያጠላበት እንደሚሆን ነው የተጋራው ማለት ነው። ያው ወደ ከዚህ ጋር ወደ ተያያዘው እንግዲህ የፋክት ቼክ መረጃችን ላይ እናምራ። ይህንን ጥቃት ተከትሎ እንግዲህ ሩሲያ የአጸፋ ምላሽ ሰጥታለች የሚል አንድ ሀሰተኛ መረጃ በማህበራዊ ትስስር ገጽ ላይ እየተጋራን እንገኛለን። ያው ሩሲያ ይህንን በተመለከተ ምንም አይነት የአጸፋ ምላሽ እንዳልሰጠች ደግሞ ኢንዲያን ቱዴ አጣርቻለሁ ባለው የፋክት ቼክ መረጃው ላይ አጋርቶናል ማለት ነው። ያው በተንቀሳቃሽ ምስሉ ላይ የሩሲያ ሚሳኤል በዩክሬን የሚገኙ መኖሪያ ቤቶች ላይ በማረፍ ጥቃትን ሲሰነዝር የሚያሳይ ነው። ነገር ግን ይህ ጥቃት ምንም እንኳን በሩሲያ የተፈጸመ ቢሆንም ነገር ግን እንደ አውሮፓውያን አቆጣጠር በ2024 የተፈጸመ በመሆኑ ከአሁኑ ጥቃት ጋር ምንም ተያያዥነት የለም ሲል በዘገባው አመላክቷል ማለት ነው። መረጃዎቻችን እነዚህን ይመስሉ ነበር። እናመሰግናለን። አመሰግናለን።